ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛት እያልኩ እንደተለመደው ተወዳጁ ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ተጋብዣለሁ። መልካም ቆይታ። ሁሉም በተሰበሰቡበት ድግሱ ላይም እያለች ቱርካን ስልክ ላይ ይደውላል። የደውለውም ካርታል ነበረ። ካርታል መሆኑን ካየች በኋላ እየደነገጠች ቱርካን ቀና እያለችም ሶመርን ትመለከተዋለች። በመጨረሻ ከተቀመጠችበትም ትነሳለች። ሶመርም ይመለከታታል። ቱርካንም ዞር ካለች በኋላ ስልኩንም እያነሳ ትናገራለች። እያዳመጥኩ ነው ካርታል። እየኔ ውድ ቱርካን የዶኑሽ ዶክተር ኤርፖርት ደርሳለች። እሷ ላመጣት ነው። ነገር ግን እኮ ካርታል፣ ነግረኸኝ ነበረ ከእናንተ ቢሮ ውስጥ አንድ ሰው ይዟት እንደሚመጣ ነበር ያስረዳኝ። እንደሱ እንደታሰበው አልሆነም ቱርካን። በቃ ወደ ውጭ እየወጣው ነው ያሉት። ጥሩ በቃ ካርታል፣ እንደዋውል እኔ ምርሽ ግን ቱርካን አንቺ እንዴት ነሽ አሁን? ድምፅሽ እንደምሰማው ከሆነ በጣም ቀዝቅዟል። ጥሩ ስሜት ላይ አይደለሽም። ሁሉም ሰው መቼም መጥቷል አይደለም እንዴ የኔ ማር? ይኸውልሽ እያልኩሽ አለሁት ቤተሰቦችሽ፣ እንዲሁም ደግሞ እህትሽ፣ ሁለቱም እህቶችሽ፣ አባትሽ። ልክ ነው ልክ ነው ካርታል፣ ሁሉም ተገኝቷል። እሺ ሶመርስ አለ? ይኸውልህ ካርታል አሁን ያለነው እኮ እነሱ ግቢ ውስጥ ነው። ምን እያልከኝ ያለው ካርታል? የሩቺያን ግቢ እኮ ነው። ሶመር መኖሩ ይትቀራል። በእርግጥ አውቃለሁ። ይኸውልህ ይሄ ነገር ግራ እንደሚያጋባና እንደሚያስጨንቅህ ነገር ግን ማወቅ ያለብህ ነገር የመጣሁት እኔ ለዶኑሽና እንዲሁም ደግሞ ለአባዬ ብዬን የተገኘሁት እዚህ ፕሮግራም ላይ ይኸውልሽ ተረጋጌ ቱርካን ምንም ችግር የለውም። እኔው ራሴው ፈቅጄልሽ አለ እንደሄሹ እንከዚህ በተጨማሪ ሩቺያን ብትሆን ያደረገችው ነገር በጣም ጥሩ ነው። ሁሉንም ቤተሰብ አንድ ላይ ሰብስባለች። ከዚህ ሁሉ ዓመት በኋላ እህትማማቾቹ ማማቾቹ መገናኘታችሁ መልካም ነው። መልካም በቃ ካርታል ዶክተሯን ካገኘሃት በኋላ ደውልልኝ። እንከዚህ በተጨማሪ እዚህ ደግሞ አልቆይም እኔ ወደ ቤት ይመለሳለሁ። በጣም ጥሩ በቃ ቱርካን እንገናኛለን እንደዋወላለንሽ መልካም ቀን ብላ ተናግራ ስልኩን ትዘጋለች። ዞር ስትልም ሶመርም ከጀርባዋ በድንገት የሚደርስባታል የዚህን ጊዜ ቱርካን ትደነግጣለች። ሶመር እሱ ቆይታል፣ ማለት ነው እያዳመጥክ ነበር ማውራውን። ፈገግ እያለም ይመለከታታል። ለምንድን ነው የማዳምጠው? የምትናገሪ ሁን ገናውን መምጣቴ ነው። እየተበሳጨችም ልቴት ስትል እጇን ሚያስ እያደረገ ያስቆማታል። ቱርካን ኤውልሽ፣ የተፈጠረውን ነገር ባናጋነነውና ከቁጥጥር ውጭ ባናደርገው መልካም ነው። ምን እያልክን ያለው ሶመር ምንድን የተፈጠረው ደሪያ ልክ እንደሌለች ፍጡር አታድርጓት፣ እባካችሁ እህትሽ እኮ ነች። በእርግጥ የውልሽ አባታችሁ በጣም ተናዶባታል፣ እሱ ቶሎ ይቅር ላይላት ይችላል። ነገር ግን እኮ እናንተ እህቶቿ ናችሁ፣ ፊት መንሳት የለባችሁም። ልታናግሯት ይገባል፣ ልትታረቁ ይገባል። ይውልህ ያሁሉ ነገር ከተፈጠረ በኋላ ሶመር፣ እኔ ከዚህ በኋላ ስለ ደሪያ ምንም ነገር አልጨነቅም ነገር ግን አንተ እንደለመድከው ያው ሴቶችን ለማግባባት አትቸገርም። በዶኑሽና በደሪያ መካከል እርቅ እንዲፈጥሩ ማድረግ ትችላለህ፣ መሞከር ትችላለህ። እንከዚህ በተጨማሪ ውልህ ደፍኒ አታውቅህም። አንተን አንተን በፍጹም አላወቀችህም። ግራ ያጋባይ ነገር አለ ሶመር። እንዴት ነው ከኪራስ ጋር የተጣላችሁ? ልጄ አንተን ካላወቀችህ ለምን ተጣላች? አልገባኝም። ምን እያልሽ ነው ያለሽው ቱርካን? ለምንድን ነው ልጄ ደፍኒ እኔንም አታውቀኝ? ለምንድን ነው የአባቷን ፎቶ አላሳይሻትም ማለት ነው? አላሳየኋትም። ቀዳድጃ አቃጠዩ ዋለው አጠፋፍቸው ነበረ እርባክሽ እንደዛ ነው ነገር ግን የወለሽ ቱርካን እኔ በተሰራው ነገር ባለፈው ነገር ተዘጽቻለሁ እያለም ይቀርባታል ይመስለኛል። ግን ስጠረጥር ሶመር ከልጄ ጋር ተገናኝተ ነበረ እና የሆነ እንዲሰማት ያደረገው ነገር አለ። ምን እያልሽን ያለሽ? ቆይ ቱርካን፣ ለምድን ለሱ ማድረገውኒ? በእውነት እንደ ድደብ አታስቢ። እንደ ህፃን ልጅ እኮ ነች። እኔ እንድትጨነቅ መፈልግ ይመስልሻል? ውል የእኔ ልጅ በጣም ጨዋ ነች። ከማንም ጋር ተጣልት አታውቅም። የተረጋጋች ነች፣ ከልጆች ጋርም ሰላም ያላት ልጅ ነች። እንዴት ከኪራስ ጋር ልትጣላ ቻለች ነው እያልኩ ያለሁት። ለምን ተጣላች ንገረኝ። መምሯም እንደተናገረችው ከኪራዝ ጋር የተጣሉበትን ነገር ተናግራለች። ስለዚህ የምታውቀው ነገር አለ። እንዴት ነው እሱ ካልጠፋ ህጻናት ኪራዝም መርጣ ከኪራዝ ጋር የተጣላችሁ። ከዚህ በተጨማሪ እንደዚህ አይነት ጥያቄ ለምን ጠየቀቻት እሷን? ምን እያልሽን ያለሹ ቱርካን? እንዴት አድርጌ ነው ዲፍኒን ማገኛት እኔን? አሷ እኮ ልንገናኝ አልቻለም። እና እያልክ ያለው ይሄ በአጋጣሚ የተፈጠረ ነገር ነው። እኔ እንግዲህ የሰማሁት ከአንቺ ጋር አብሬ ቁጭ ብዬ ነው መምህሯ የተናገረችውን እናም ደፍኒ በኪራ አስቀንታ ነበር። አባትና ልጅ አንድ ላይ ሆነው ስትመለከት ቀናች። በነገራችን ላይ ልጅሽ ደፍኒ ያደረገችው ነገር ትክክል ነው። ተወደደም ተጠላም አንድ ልጅ አባቱን ይፈልጋል፣ አባት ያስፈልገዋል። አንቺ ብቻሽ ማሳደጋችም ገባሽ። ስለዚህ ይህንን ነገር ልትውጩ ይገባል። እኔ እየጠየኩ ያለውን ጥያቄ አትቀይር። የጠየቅኩን ብቻ መልስ። ጥሩ በቃ መልካም ቱርካን አትናደጂ። እየተጨቃጨቁ ባለበት ሳርዳር ይደርሳል። ሰላም ናችሁ ወይ ሰዎች? ተመልከች፣ ይኸው ሳርዳር መጣ። ዶክተር፣ ዶክተር ሳርዳር እንኳን ደህና መጣ። ከውጭ ሀገር ነው የመጣው። ሳርዳርም ከሁሉም ጋር ሰላምታ ይለዋወጣል። ከቆይታ በኋላ ፊቷን ለመታጠብ ዶንሽን መታጠቢያ ክፍል ውስጥ ይሄዳለች። እሷን ተከትላ ደሪያ እሷ ወዳለችበት ትደርሳለች። እዛው መታጠቢያ ክፍል ውስጥ እየታጠበች እንዳለች አይምሮ የሚጠይቃትን ጥያቄ ዶንሽን መቋቋም ይከብዳታል። ለምንድን ነው ቆይ፣ የውስጥ ቁስልን ጊዜ ያክመዋል ይባላል ከዚህ ሁሉ ዓመት በኋላ ግን ለምንድን ነው እሱ ያው ቁስል ያልደረቀው? ደርቀው፣ ለምንድን ነው ለምንድን ነው ቁስል ያልሻረው? ይሄ ስቃይ ይሄ ህመም ለምንድን ነው ያልሄደው? ያው ሁሉ ጥላቻ፣ ደሪያ ላይ ያለው ጥላቻ ለምንድን ነው ያራቀው? ምን ልበላትሽ አሁን እንዴት ብዬ ነው እህቴ ማለት ያለብኝ ያን ሁሉ ነገር ከተናገረች በኋላ። እያለችም ዶኖሽ መታጠቢያ ክፍል ውስጥ ሆና ስታለቅስ፣ ደሪያ ድምጿን ለመስማት እየሞከረች በመታጠቢያው ክፍል በሩ ላይም ታዳምጣለች። ታጥባ እንደጨረሰች ልትወጣ ስትል ኮቴዋን ስትሰማ፣ ደሪያም ዞር ብላ ቆማ ትጠብቃታለች። በመጨረሻም ዶኖሽ ወደ ውጭ ወጣ እየተራመደ ስትሄድ፣ ከጀርባዋ ሆና ደሪያም ትናገራለች። ጎራተኛዋ ዶኖሽ ዞር ስትልም ደሪያ መሆኗን ስታረጋግጥ፣ ዶኑሽም ትደነግጣለች። ዶኖሽ በጣም ደስ ይላል። በእውነት ቤተሰቡን በሙሉ የሰበሰብሽው አንች አንቺ ነሽ። ከዚህ ቀደም ያደረግሽውን ነገር በሙሉ አድርገሽዋል። ዶኖሽ በጣም ጎበዝ፣ በድጋሚ አርገሽዋል። አልገባኝም፣ ምን እያልሽን ያለሽው? እያሌ ዶኖሽም ትደናገጣለች። ልጠይቅሽ፣ አሁን ደስተኛ ነሽ? በጣም ደስ አለሽ? አክስቴ፣ አባቴ፣ ሁሉም ቢሆን ከአንቺ ጎን ነው። ከአንቺ ጋር በደስታ እያሳለፉ ነው። ይሄ ብቻ አይደለም እህቴ ቱርካን፣ እሷን ብትሆን ከአንቺ ጎን ነች። እኔ ብቻ ይንቀርቻለሁ። ደስ አለሽ ወይ ደርያ? አንቺን ብትሆን ይቆታ ረጊዋለሽ። አባቴ፣ አክስቴ እህቴ ሁሉም ቢሆኑ አንድ ቦታ ነበሩ። እኔ ነበርኩ የራቅሁት፣ እኔ ነበርኩ የሄድኩት። እኔን ጥለውኝ እነሱ አልሄዱም እያለኝ ዶኑሽ ትናገራለች። እኔ እዚህ አይገባኝም ነበረ፣ እዚህ መቆየት አልነበረብኝም። ለዛ ነው የሄድኩት። ለማንኛውም ደሪያ፣ ስለዚህ ጉዳይ እኔ በፍጹም መጨቃጨቅ አልፈልግም። አሁን አድጌአለሁ፣ እኔ ህፃን አይደለሁም። በዚህ ጉዳይ ከአንቺ ጋር ድጋሚ አልጨጋጨቅም። እኔ የዶሮዋ ዶኑሽ አይደለሁም። ከዚህ በኋላ አይን አፋሯን ዶኑሽ በፍጹም አታገኛትም። የምትጨነቀው ለሰው የምትጨነቅ እንዲሁም ደግሞ ፍቅር ፍቅር የምትጫወተዋን ዶኑሽን በፍጹም አታገኛትም ደሪያ እሷ አይደለችም እዚህ ጋር ቆማ የምታናግርሽ፣ ብላ ተናግራ እንቧ ቅረር እንዳለ ዶንሽ ለደሪያም ጀርባዋን ስሰጥ እያለቀሰችና እየተጨነቀች፣ ደሪያም ትናገራለች ዶንሽ እኔም በሆንኩ አድጌ ያለሁ የድሮ አደሬ አይደለውም። አዎ አድጌ ያለሁ፣ ሁልጊዜም ቢሆን ራሴን እያበሸቀው እስካሁን ድረስ በቆየሁበት ዘመን ሁሉ አድጌ ያለሁ፣ ራሴን እየሰደብኩ እየተጸጸትኩ። እህትማማቾቹ ማቾቹ ይላቀሳሉ። ደርያ ትናገራለች። ሁልጊዜም ቢሆን ከእንቅልፌ ስነቃ በጭንቀትና በሐዘን ነው፣ በቅዠት ነው የምነቃው። ነገር ግን አድጌ ያለሁ። ይሄ ብቻ እንዳይመስልሽ ዶኑሽ፣ ፎቶሽን እያሳየሁ የራሴ የሆነ ታሪክ እየፈጠርኩ ሁልጊዜም ቢሆን እናገር ነበረ። በድሮ ጊዜ እያልኩ ሶስት እህትማማቾች ነበሩ እያልኩ የራሴን ታሪክ እፈጥር ነበረ ዶኑሽ። በዛም አድጌያለሁ በእናቴ ሞት እየተሰሰጥኩ እስካሁን ደርሻለሁ። ታውቂያለሽ ዶኑሽ ሐሜት ማለት የዚህ ዓለም ትልቁ ሸክም ነው። ዶኑሽም ታለቅሳለች። ታውቂያለሽ ዶኑሽ፣ ዛሬ ስመለከትሽ፣ ዛሬ ሳይሽ ወደ አንቺ መቅረብም አልቻልኩ፣ ከአንቺ መራቅም አልቻልኩ። ልጄ ሲጠይቀኝ፣ እነማናቸው እያለ ሲጠይቀኝ ምላሽ አጣሁ። ከዚህ ቀደም የነበሩት እህቶቼ ናቸው በጣም የምወዳቸው እህቶቼ ናቸው ብዬ ማስረዳት ከበደኝ። እንደዛ ብዬ ለመናገር ፈልጌ ነበር፣ ነገር ግን ፈራው። ምክንያቱም እንደዛ ብዬ ብናገር ለምንድ ነው እሱ ታዲያ አላቀፍሻቸው? ለምን ከእነሱ ጋር አትቀየጭም? ለምን ከእነሱ ጋር አትጫወችም ብሎ ይጠይቀኛል። በመጨረሻ ምዶኖሽ ፊቷን ዞር እያደረገች አይን ላይን ይተያያሉ። የፈራሹ አንቺ ምን አይነት ምላሽ ለልጄ የሰጠዋለሁ ብለሽ ነው አደለ? ወይስ ደግሞ እኛን ስለምትጠይኝ ነው? ወይስ ደግሞ ለህኝነትሽ ነው? አልሸንፍ ባይነትሽ አሸንፎች ነው? ነገርኝ እስኪ ዶኑሽ ይኸውልሽ፣ እኔ ተሸንፊያለሁ። ነገሮች ሁሉ ተደራርበውብኛል። ሐዘንና ጭንቀት ተደራርበውብኛል። የሚረዳኝ ሰው የለም ብላ ከተናገረች በኋላ በመጨረሻ ደሪያ እየሮጠች ዶኑሽን እቅፍ ታረጋታለች። ካሰበች በኋላ ዶኑሽ ደሪያን በእጇም ቀስ እያለች እየገፋች ከተቃቀፉበት ትላቀቃለች። ይህን ስትመለከት ደሪያ ተደነግጣለች። እየተናደደች እና እየተበሳጨች በመጨረሻ ዶኑሽም ጥላት ትሄዳለች። ደሪያ ስቅስቅ እያለች ታለቅሳለች። እዛው ምግብ ጠረጴዛው ላይ ባሉበት ኪራዝም ከእንቅልፏ ትነቃለች። አባቷም ይታቀፋታል። ሰላም ቢያቸው ሁሉንም ሰላም ቢያቸው ዘመዶች ናቸው ሁሉም ሰላም ይሏታል። በመጨረሻም ቱርካን ሰላም ነሽ እያለች ኪራዝ ትጠይቃታለች። ሰላምታም ታም ኪራዝ ትሰጣታለች። አውቅሻለሁ እያለችም ኪራዝ ትናገራለች። እህት የቱርካን ነሽ አይደል እንጂ እኛ ቤት ግድግዳው ላይ ፎቶሽን ተመልክቻለሁ አውቅሻለሁ ልክ ነው። የደፍኒ እናት ነኝ ኔ እኔ በጣም ትንሽ ልጅ እያለሁ ከአባዬ ጎን ነበር አንቺ ፎቶ ላይ ተመልክች አሉ ልክ ነሽ ልክ ነሽ ኪራስ እያለችም ቱርካን ትናገራለች። እኔ ምልሽ ግን አንድ ጥያቄ መጠየቅ እችላለሁ? ኪራስ ለምንድን ነው እሱ ከደፍኒ ጋር ትምህርት ቤት የተጣላችሁት በምንድን ነው የተጣላችሁት? ደፍኒ በጣም ተበሳጫለች። ከዚህ በተጨማሪ ደግሞ አንቺ አልቅሰሻል ተብሏል። ኪራስ እያ ቱርካን ስታውጣጣ ሶመር ምክራ ይጋባል። ኪራስም ትናገራለች። እኔ ምንም ያጠፋሁት ነገር የለም ደፍኒ መጣች ወደ እኔ ከዛ በመጨረሻ ገፈተረችኝ ይህን ሁሉ ነገር ሩጫን ኦዛር ሁሉም ተሰብስበው በነበረበት እያዳመጡ ነበር ሁሉም ግራ ይጋባል ምን ተፈጥሮ ነው ታዲያ እንደዚህ ያደረገችሽ ንገሪኝ እስኪ ኪራስ አባትሽ ነው አለችና ጠየቀችኝ ከዛ በኋላ ተናደደች በመጨረሻም ገፈተረችኝ እኔ ምልሽ ኪራስ ያንችን አባት ዴፍኒ ታውቀው ነበር እንዲህ ይተዋወቃሉ እኔ ምን አውቃለሁ። ሩቺያንም ጉዳዩን ለማረጋጋት ትናገራለች። የኔ ውድ ቱርካን፣ እነዚህ ልጆች እኮ ናቸው፣ ሕጻናቶች ናቸው። ዛሬ ይጣላሉ፣ ከሰዓት ይታረቃሉ፣ ነገ ይታረቃሉ። አይደለም እንዴ ሰዎች? ለማንኛውም ኪራት ኤፌ መጥቷል እያልሽ ነበር አይደለ? በመጨረሻ መጥቷል። ይኸውልሽ እዛ ጋር እየተጫወተ ነው። ከሱ ጋር ተጫዋች ይጅና ሳይክላችሁን እየነዳችሁ ተጫውቶ ህፃናቶቹም ተያይዘው መጫወት ይጀምራሉ። ቱርካን እየተጠራጠረች አንድ ጊዜ ሶመርን አንድ ጊዜ ሳዲክን ትመለከታለች። በሌላ በኩል ከነበረችበት የህብዶች ሆስፒታል ያመለጠችው ሚኔ በታክሲ እየተለፈለፈች እነሩ ቻምበር ላይ ትደርሳለች። ሚኒ ልብሷን ሳቀይር በባዶ እግሯ እንደሆነች ከታክሲውም ትወርዳለች። ቀና እያለችም ከብዙ አመት በኋላ የሩቻንን ግቢ ትመለከታለች። በበሩ ላይ ላደረሳት ሹፌርም ትናገራለች። ሁለት ደቂቃ ጠብቀኝ፣ ከዛ በኋላ ያመጣህኝን ገንዘቡን እሰጥሃለሁ። ግቢውን ወደሚጠብቀው ጥበቃ መቀረብ ብያለች ትናገራለች። ለዚህ ለታክሲው ላመጣኝ ለሹፌሩ ገንዘብ እፈልጋለሁ ብላ ተናክራ ልትገባ ስትል፣ ወይዘሪት ሚኔ እባክሽን፣ እባክሽን እዛው ቆይ። ወደ ውስጥ መግባታቸይም ኮሌታና ኮሌታውንም ትይዛለች። ዞር በል ልይ ብያለሁ፣ ወደ ውስጥ ልግባበት። ከመንገዴ ላይ ዞር በል እባክሽ ሚኔ ወደ ውስጥ መግባታችን ማልኩሽ ግር አታጋቢኝ። ስራ ኤልስራበት ኤውላ አዳምጠኝ። በድጋሚ እንዳብድ አታድርገኝ። ከመንገዴ ላይ ዞር በል ብያሃለሁ። አሁን ሂድና ለታክሲ ሹፌሩ የሚገባውን ገንዘቡን ስጠው። ዞር በል ልግባበት፣ ዞር በል ብዬ አለው ብላ ተናግራ ልገፋው ስትል ጥርቅ ማርጎ ይዛታል። ተረጋጊ እባክሽ፣ ልቀቀኝ ብዬ አለው፣ ልቀቀኝ ብዬ አለው፣ ነግሬ አለው። ልቀቀኝ እያለችም ትታገለዋለች። ው አታስቆመኝም፣ ልቀቀኝ፣ ልግባበት ብዬ አለው፣ ወደ ውስጥ ልግባ፣ እየተባባሉን ሲጫጫው የታክሲ ሹፌሩም እየተመለከተ በመጨረሻ ተስፋ ቆርጦ መኪናውን እያሽከረከረ ጥሏት ይሄዳል። ጥበቃውም ማንጠልጥሎ ወደ ውጭ ወርውራታል። ልቀቀኝ ብዬ አለው፣ ሶመር ሶመር ልቀቅኝ ልቀቅኝ እያለችም ትጮኻለች። ተረጋጊ ብየሻለሁ ተረጋጊ መግባታችም ሶመር ሶመር እያለች እየጮች እየተፈራገጠች ባለበት የጥበቃውን ሽጉጥ በድንገት በእጇ ነቃ ታደርገዋለች። የዚህን ጊዜ ሚኒ ደስ ይላታል። በመጨረሻም አጋጣሚውን ተጠቅማ ከጥበቃው ላይ ሽጉጡን ላጣ አድርጋ ትይዛለች። እሱንም ከገፈተረችው በኋላ ሽጉጡን ይዛ ከሱ ፈንጠር ብላ ትቆማለች። ሽጉጡን አቀባብላ ለዘበኛው ላይ፣ ዘበኛውም ግራ እየተጋባ እጁ ምድር ላይ ያደርጋል። አሁን በስነ ስርዓት በሩን ትከፍትልኛለህ። ክፈተው ብያለሁ በሩን ቶሎ በል ቶሎ በል ክፈት በሩን። ጥበቃውን ምርጫ ስለሌለው በሩን ይከፍትላታል። እየጮኸችም ትጣራለች። ሶመር ሶመር የዚህን ጊዜ ሶመርም ይሰማል። ቱርካን እንዲሁም ደግሞ የተሰበሰበው ሰው ሁሉ ያዳምጣል። እየደገመችም ሶመር እያለች በረጅሙ ትጣራለች። ሁሉም እየተደናገጠ ሶመርም ከተቀመጠበት ይነሳል። ሁላችሁም ሁላችሁም እዚሁ ሆኑ፣ የተፈጠረውን ነገርን ይፈትቸው እመጣለሁ። ማንም ሰው እንዳይንቀሳቀስ እያለ ሶመር መሮጥ ይጀምራል። በመጨረሻም እንግዲህ የቀረው ነገር ተደረገ እያለችም ሩቺያን ትናደዳለች። ይሄ ነበር የቀረው። እየሮጠም እየሄደ ባለበት ኬራዝና እንዲሁም ደግሞ ኤፌ ከጀርባ ሆነው በሳይክልም እየተጫወቱ ነበር። እየደነገጠ ሶመር ይናገራል።

ቶሎ በሉ ልጆች ቶሎ በሉ እያለው ወደ ውስጥ ግቡ፣ ወደ ውስጥ ግቡ ብሎ ተናግሮ ወደ ውጭ ሲወጣ ሽጉጥም ተቀባብሎ ለሶመር ይጠብቀዋል። እዛም መደደ ድረስ ይደነግጣል። የሚይዝ የሚጨብጠውን ያጣል። ኪራዝ ትእዛዙን ተቀብላ የአባቷን ትእዛዝ እየተራመደችም ወደ ውስጥ ልትገባ ስትል ከበሩ ፊት ለፊት ሽጉጥ ይዛ አይቆመችው እናቷ ሚኔ የነበረችና ድርቅ እያለችም ደንግጣ ትመለከታታለች። ምን እያደረግሽ ነው ሚኔ፣ ምን እያደረግሽ ነው ንገሪኝ እያለም ይጠይቃታል። ቃል ገብተህልኝ ነበር ሶመር፣ ቃል ገብተህ ነበር። ኪራዝን ይዤ እመጣለሁ ብለህ ነበር፣ ነገር ግን ይዘህልኝ አልመጣም ስለዚህ ምርጫ የለኝም። እራሴ የመጣው ልጅ አለችበት ልጅን ለማየት ስል መጥቻለሁ እያለች ስትናገር ኪራዝም እየደነገጠች እየተመለከተቻት ነበር። አንጭ፣ በቃ ሽጉጡን አንጮሽ ብሎ ሲራመድም፣ ነግሬ አለሁ፣ እንዳትጠጋኝ ነግሬ አለሁ። ተረጋጊ፣ በቃሽ ተረጋጊ ብያለሁ። ሚኔ ተረጋጊ፣ አልጠጋሽም። በፍጹም እንዳታስብ እንዳትጠጋኝ ነግሬ አለሁ። እንዳልሽ ይሆናል። በቃ ሚኔ ተረጋጊ ባክሽ፣ አልጠጋሽም። ባለህበት፣ ባለህበት ሁን ብያለሁ። እሺ፣ አልኩሽ እኮ ተረጋጊሽ እኔ ምንም ነገር አልፈልግም። የምፈልገው ነገር አንድ ነገር ብቻ ነው ልጅ ማግኘት ነው የምፈልገው፣ ልጅ ትፈልጋለሁ እያለች እየተርበተበተች ሚኔ ስትናገር ኪራዝን በመጨረሻ ትተነፈሳለች። እማዬ ብላ ስትጣራ ሶመር እየደነገጠ ወደ ጀርባውም ዞር እያለ ሲመለከት፣ ሚኔም በድንጋጤ ኪራዝን ታያታለች። የዚህን ጊዜ ሽጉጡን ዝቅ እያደረገች ሚኔም እምበዋ ቅርር እያለ ኪራዝ ልጅ ኪራዝ የሽጉጡን ዝቅ ማለት ሶመርም እየተመለከተ ነው። በሌላ በኩል እየሮጠች ወደ ቦታው ቱርካንም ትደርሳለች። የኔ ልጅ እየኒ ተወዳጅ ኪራዝ፣ የኔ ናፍቆት ልጅ እያለች ነገሩም እየበረደ ባለበት የተጨነቀችው ቱርካን እበሩ ላይ ትደርሳለች። እበሩ ላይ መድረስ ብቻ አይደለም ቱርካን ኪራዝ ጋርም ትጠጋለች። ይሁንና ግን አሁንም ቢሆን ሚኔ ከልጇ ከኪራዝ ውጭ የሚታያት ነገር አልነበርም። ሽጉጥ ማያዟን ካየች በኋላ ቱርካን እየደነገጠች ኪራስ፣ ኪራስ፣ እኔ ወደኔ ወደኔ፣ እኔ ባክሽ፣ በፍጥነት ኔ ኪራስ እያለች ምጇን ያዛ አድርጋ ወደ ውስጥ ልትወስዳት ስትል ሚኔም እየተናደረች ትናገራለች። ቱርካን፣ ቱርካን፣ ነግሬሻለሁ እያለች በድጋሚ ያወረደችውን ሽጉጥ አቀባብላ ማነጣጠር ትጀምራለች። ልጄን አትውሰጂ፣ ልጄን አትውሰጂ። ከፊት ለፊትም ሶመር ጣልቃ ይገባል። ሚኔ ብዬሻለሁ፣ ተረጋጊ፣ ወደ ራስሽ ተመለሽ። ሚኔ ባክሽ፣ ምን እያደረግሽ ያለሽው ሚኔ? ልጄን፣ ልጄን አትውሰድብኝ፣ መልሽልኝ፣ መልሽ ልጄን። ምንድን ነው የምፈልጊው? ቆይ ሚኔ ንገሪኝ፣ ምንድን ነው የምፈልጊው? መግደል ነው የምፈልጊው? እኔ ግደኝ፣ በቃ ግደኝ፣ በቃ ይኸው በቃ መግደል ትችያለሽ፣ ይው ግደኝ። ነገር ግን በፍጹም ኪራዝን ማግኘት አትችይም፣ እሷም ማየት አትችይም። መግደል ከሆነ የምፈልጊው ግደኝ በቃ። ምንድነው የምጠበቂው? ግደኝ በቃ። ከዛ በኋላ ለዘላለም ልጅሽም ማየት አትችይም። አዎ ማድረግ ትችያለሽ ኪራዝን እንድታያት አላደረግኩሽም። ስለዚህ እኔም መግደል ትችያለሽ። እሷን ማየት አይደል መፈልጊ? እኔን እንግደኝና ማየት ትችያለሽ። ሶመር የውል ነግሬያለሁ። ሶመር ነግሬያለሁ። ዞር በልልኝ ብያለሁ። ልጅ ማቀፍ እፈልጋለሁ። አንድ ጊዜ እንኳን ማቀፍ እፈልጋለሁ ልጅ። ዞር በልልኝ ብያለሁ። በሰራሹ ስራ ባጠፋሹ ጥፋት መቼም ቢሆን ላታያት ኪራዝን። የራስሽን እድል ራስሽ አበላሽተሻል። መብትሽን ተነፍከሻል። ጥበቃውም ይናገራል፣ አቶ ሶመር ፖሊስ ጋር ልደውል? አይሆንም ብያለሁ እንዳትደውል ለፖሊስ እንዳትደውል እያለም ሶመር ይናገራል። ለማንም እንዳትደውል አሁን ማድረግ ትችያለሽ። ይኸውልሽ ሚኔ፣ ምንድን ነው የምጠብቂው? የሽጉጡን ቃታ ሳቢው እያልኩሽ ነው ግደይም። በቃ መግደል ከሆነ የምትፈልጊውን መግደል ትችያለሽ። ደረቱ ላይ የማድርጋ ሽጉጡን ሚኔ። ለመወሰን ትቸገራለች። በሌላ በኩል እቤት ውስጥ ገብታ እያለቀሰችም ትናገራለች። እናቴ ነች ልጅ የማየት እፈልጋለሁ ነበር እያለች የነበረው ይህን ሰምቻለሁ። እናቴ ነች አደለ እያለችም ቱርካን እንትጠይቃታለች። ቱርካንም እየተጨነቀች ታቅፋታለች። የኒኪራት ይውልሽ፣ እናትና አባትሽ ማውራት ያለባቸው ነገር አለ፣ አውርተው ይጨርሳሉ። በእነሱ አትበሳጭ፣ አትናደጅ። ሽጉጥ እኮ ይዛለች። አባዬ መግደል ምፈልገው ማለት ነው እናቴ እንደዛ የሚባል ነገር የለም። ኪራስ እንደዛ አይደለም፣ ይውልሽ እንዴትና ተሻባሽን ትገላለች? መጫወት ብቻን የፈለገችው ለቀልድ ብላ ነው። እያታለልሽኝ ያለሽው ቱርካን፣ እንደዛ አይደለም እያለችም ኪራስ ታለቅሳለች። ቱርካን እየተጨነቀችም ትይዛታለች። በሌላ በኩል የመጡት እንግዶች ሩቺያን እና እንዲሁም ደግሞ ኦዛርም እየተጨነቁ ነው። የሚይዝ የሚጨብጡትን አጥተዋል። ሩቺያን ትናገራለች። ይቺ የተረገመች ይቺ እብድ ሴት ምን ልትሰራ መጣች? ንገረኝ ኦዛር፣ ምን ትሰራለች? እኛ ቤት ምን ልታደረግ መጣች? ይሄ ብቻ አይደለም ግራ ያጋባኝ፣ እንዴት ነው ከዛ ከእብድ ሆስፒታል ያመለጠችው? እንዴት ልመጣት ትችላለች ንገረኝ ኦዛር። እኔ በምን አውቃለሁ፣ ወደሽ ኑሩ ጫያል፣ እኔ ምን አውቃለሁ። ይሄ ብቻ እኮ አልበቃቸውም፣ እየተጨቃጨቁ እኮ ነው፣ እየተጫጫቁ እኮ ነው። እኔ ድና እናያቸው እንጂ ኦዛር እየተባባሉ ሲያወሩ የዚህን ጊዜ ኦዛርና ሩቺያን ይደነግጣሉ። ሩቺያን ትናገራለች፣ ልጄ ሶመር። ሁሉም እየደነገጡ ከተቀመጡበት ይነሳሉ። ቱርካንም ቤት ውስጥ ሆና ትደነግጣለች። ልጄ እያለችም በሩቺያን መሮጥ ትጀምራለች። ቱርካንም እያለቀሰች ሶመር እያለች ትጨነቃለች። በመጨረሻም ኬራዝን ጥላት መሮጥ ትጀምራለች። ከየቦታው ከየአቅጣጫው መሮጥ ይጀምራሉ። ልጄ ሶመር፣ ሶመር ልጄ። በዚህ መሃልም ዶኑሽም ከተቀመጠችበት ተነስታ መተንፈስም ይከብዳታል። ደሪያም እየተጨነቀ ትናገራለች፣ ሙስጠፋ ኤፌ ልጃችን ኤፌ የት ነው ያለው? ሙስጠፋም እየደነገጠ ኤፌ ኤፌ እያለም ይጮዋል። ሰራተኛዋም ኤፌ ከታች ነው ያለው እታችኛው ክፍል ነው ያለው። በመጨረሻም ህመሟ እየባሰባት ዶኖሽ፣ ራሷን መቆጣጠር እየከበዳት ራሷን ትስታለች። ልጄ ልጄ፣ ዶኖሽ፣ አይዞሽ አይዞሽ፣ ተረጋጊ እባክሽ፣ ተቀመጪ ተቀመጪ። ቱርካንም ትጮዋለች ሶመር ሶመር ቦታው ላይም በፍጥነት ሩቺያን እና ኦዛር እንደደረሱ ሁለቱም እየደነገጡ ኦዛርም ይናገራል ሚኔ። ይሁንና ግን ሽጉጡ የተተኮሰው ወደ ሰማይ ነበረ። ሶመርም ሚኔን የያዘችውን ሽጉጥ ትርቅም አድርጎ ይዞታል። ከተተኮሰ በኋላ ወደ ራሷ ስትመለስ ሚኔ ግራ ትጋባለች። አሁን ስጪም ይህን ሽጉጥ ስጪ ብዬሻለሁ፣ ሚኔ ለቀቂው ብዬሻለሁ። እየተጨነቀችም ግራ ትጋባለች። ምንድን ያደረኩት ምንድን ያደረግኩት? በመጨረሻ በመጨረሻም ሶመር ሽጉጡን ከሚኒ ላይ ይነጥቃታል። እየሮጠችም ሩቺያን ትጠጋለች። ተመልከቼ ተመልከቼ ተመልከቺ አንቺ ራሴ የሆነኝም እገልሽ እገልሻለሁ፣ ሚኒ እኔው ራሴ ነኝም እገልሽ እያለችም ለመደባደብ ትሞክራለች። ዞር በል አንተ ዞር በል፣ ምን ልትሰሪ መጣሽ? ቤቴ ይበቃሻል፣ የበጠበጥሽን እስከዛሬ ዛሬ፣ ዞር በይ ብይሻለሁ። ፈጣሪ መዓት ያወረጀብሽ አንቺ የተረገምሽ እብድ ይሆንሽ ሴት፣ አንቺ እብድ። ቱርካንም ቦታው ላይ እንደደረሰ ትጨነቃለች። እማዬ፣ ይበቃሻል እባክሽ ይበቃል በቃ፣ እንደዛ ትናገሪ እያለቀሰችም፣ በድጋሚ ምን ትናገራለች፣ እኔ ልጄን ነው የምፈልገው። እለምናችኋለሁ፣ ልጄን እፈልጋለሁ። ልጅ ማቀፍ እፈልጋለሁ። ቢያንስ አንድ ጊዜ እንኳን ልቀፋት፣ ልጄን ባካችሁ ፍቀዱልኝ። ሩቺያን እየተናደደ ትናገራለች፣ መግደል ነበር አደለ ፍላጎትሽ፣ መግደል ሲያቅተሽ ደግሞ አሁን ሌላ ሀሳብ አመጣሽ። እረ በፍጹም እኔ ሰው ልገል አደለም የመጣሁት ሰው ልገል አይደለም የመጣሁት፣ በድንገት እኔ ተተኮሰው። በእውነት እላችኋለሁ እመልላችኋለሁ፣ እኔ አይደለሁም ተጠያቂ። እኔ ሰው ልገል አይደለም የመጣሁት፣ በድንገት እኔ ተተኮሰው። ትንሽ እንኳን አታፍርም፣ ትንሽ እንኳን አታፍርም። በድንገት እኔ ተተኮሰው ትላለች። በፍጥነት ደውል አሁን ሶመር፣ ወደ ፖሊስ ደውልልኝ፣ ደውሉልኝ ወደ ፖሊስ፣ ይቺን እብድ ይውሰዱልኝ ከዚህ ቦታ። እየተርበተበተች ምንም ትናገራለች። አይሆንም፣ አይሆንም፣ እባካችሁ ለፈጣሪ ብላችሁ ለፖሊስ እንዳትደውሉ። በጣም ይቅርታ አድርጉልኝ። እባክህ ሶመር መር የሆነ ነገር አድርግ እባክህ። የተረገምሽ አንቺማ፣ ሆስፒታል ውስጥ መበስበስ አለብሽ። አንቺ ሰይጣን ይሆንሽ ልጅ እግርሽ ላይ ሰንሰለት ማሰር ነበረባቸው። እንዴት ይለቁሻል? እማዬ እባክሽ ለፈጣሪ ብለሽ ይበቃሻል። ይህ በቃል በቃ እማዬ በቃ እባክሽን ቱርካን፣ እማዬን ወደ ውስጥ ውሰጂልኝ። እባካችሁ ሁላችሁም ወደ ውስጥ ግቡልኝ። እናት ሩቺያን ተረጋጊ፣ በቃ ወደ ውስጥ እንግባ፣ በቃ ወደ ውስጥ እንግባ። ሚኒም ትማዘናለች። ቱርካን፣ እባክሽን ቱርካን፣ ነው አንችን ብትኝ ልጅ ወልደሻል፣ አንችን ብትኝ እናት ነሽ፣ ይህን ስሜት ታውቂዋለሽ። ቱርካን፣ ቱርካን እለምንሻለሁ፣ በእውነት ሶመርን አሳምኝልኝ፣ እባክሽ የሆነ ነገር አድርጌልኝ፣ እባክሽ ቱርካን፣ እባክሽ እያለችም ትንበረከካለች። ዞር እያለችም ወደ ውስጥ እየገቡ ቱርካን ሚኒን ትመለከታታለች። ቱርካን እባክሽ፣ ልጅን አፍቃኛለች፣ እባክሽ ለፈጣሪ ብለሽ ፊቷን እንኳ ማየት ያልኩም እባክሽን ቱርካን፣ እባክሽ ይህን ነገር እንቋጨው፣ እባክሽ ቱርካን እያለችም ተንበርክካ ስቅስቅ እያለች ሚኔም ታለቅሳለች። በልጄ ናፍቆት እሞታለሁ። ፈጣሪ ሆይ ለምንድነው እንደዚህ የምታረገው? በልጄ ናፍቆት መሞቴ አይቀርም። ለምንድነው እንደዚህ የምታረገው ፈጣሪ ሆይ እያለችም ስቅስቅ ብላ ሚኔ ታለቅሳለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን መከታተል ይችላሉ። እንዲሁም የወፍ ጎጆ ድራማ የመጨረሻውን ክፍል ማየት የምፈልጉ ኮሜንት ላይ እያስቀመጥነውን ነው ሊንክ በመጫን የወፍ ጎጆ ድራማ የመጨረሻውን ክፍል መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ልሁላችሁ።